አንድ የቅጣት መረጃ አለን። የጥምቀትን በዓልን ምክንያት በማድረግ በታቦት ህግ ላይ የተሳለቁት ግለሰቦች አንድ አመት ከአራት ወር እንዲቀጡ የወላይታ ዞን አረካ ወረዳ ፍርድ ቤት ወስኗል። ሙሉ መረጃውን እናጋራችኋለን። ጅቡቲ ላይ ለሶስት ቀናት ስራ ባለመኖሩ ነዳጅ ወደ ኢትዮጵያ አልገባም ተብሏል። ይህን ያለው የነዳጅና ኢነርጂ ባለስልጣን ነው። ዝርዝሩን ይዘናል። ፕሬዚዳንት ዶናልድ ትራምፕ ቲክቶክን በአሜሪካ ውስጥ ለተጨማሪ 75 ቀናት እንዲቆይ የሚያስችል የስራ አስፈጻሚ ትዕዛዝ መፈረማቸውን ማምሻውን አስታውቀዋል። በዝርዝር እናስቃኛችኋለን። ዘለንስኪ ቀይ መስመሮችን አሳወቀ። ዘለንስኪ በማናቸውም ድርድሮች ውስጥ የማይታለፉ ቀይ መስመሮችን ይፋ አድርጓል። ቀይ መስመሮቹ ምንድናቸው? የሚለውን በስፋት እንዳስሰዋል በመጨረሻም ሊቢያ አፍሪካውያንን አልፈልግም ብላለች። ሙሉ መረጃውን ወደ እናንተ እናሻግራለን። ሰላም ጤና ይስጥልን። እንደምን አላችሁ? ክብራትና ክብራን የቻናላችን ቤተሰቦች ከብራና መረጃ የሰዓቱን አንኳር ዜናዎች ዘንላችሁ ቀርበናል። የዜናዎቻችን ፍጻሜ ላይክ፣ ኮሜንት፣ ሾር በማድረግ አብራችሁ እንድቆዩ በአክብሮት እየጋበዝን፣ ለቻናላችን አዲስ ሲሆናችሁ ሰብስክራይብ በማድረግ እንድትወጣችሁ ወቅታዊና ትኩስ መረጃዎችን እንድሸምቱ አክብሮት ይጋብዛል። በቅድሚያም የእቅጣቱን ዜና ወደ እናንተ እናደርሳለን። የጥምቀትን በዓልን ምክንያት በማድረግ በታቦተ ሕግ ላይ የተሳለቁ ግለሰቦች አንድ ዓመት ከአራት ወር እንዲቀጡ የወላይታ ዞን አረካ ወረዳ ፍርድ ቤት ወስኗል። የጥምቀትና ከተራ በዓልን ምክንያት አድርገው በታቦተ ሕግ ላይ የስላቅ ትዕይንት በቲክቶክ የማህበራዊ ሚዲያ አጋርተው እምነትን ከእምነት ለማጋጨት ሙከራ ያደረጉ በወላይታ ዞን አረካ ወረዳ የሚገኙ ግለሰቦች ላይ የአረካ ወረዳ ፍርድ ቤት ዛሬ በዋለው ችሎት አንድ ዓመት ከአራት ወራት በእስር እንዲቀጡ ወስኗል። ጅቡቲ ላይ ለሶስት ቀናት ስራ ባለመኖሩ ነዳጅ ወደ ኢትዮጵያ አልገባም። የነዳጅና ኢነርጂ ባለስልጣን የአዲስ አበባ የነዳጅ ማደያዎች ከሰሞኑን እጅግ ረጃጅም የናፍጣ ሰልፍ አለ። በርካቶችም ናፍጣ ለመቅዳት ረጅም ሰዓታት እየተሰለፉ የስራ ሰዓታቸው እየባከነ ይገኛል። የነዳጅና ኢነርጂ ባለስልጣን ባለፉት ቀናት በአንዳንድ አካባቢዎች የነዳጅ እጥረት በተወሰነ መልኩ ተከስቷል ሲል ለኤፍኤምሲ ተናግሯል። የነዳጅ እጥረቱ በጅቡቲ የኢድ አል ፍጥር በዓልን ተከትሎ ለሶስት ቀናት ስራ ባለመኖሩ ነዳጅ ወደ ኢትዮጵያ ካለመግባቱ ጋር ተያይዞ የተፈጠረ ነው ሲል አሳውቋል። የተከሰተውን የናፍጣ እጥረት ለመፍታት ከመጠባበቂያ ዴፖ ለማደያዎች የማከፋፈል ስራ ተሰርቷል ብለዋል። የነዳጅ ሰልፉ ከዋጋ ጭማሪ ጋር በተያያዘ እንዳልሆነም መስሪያ ቤቱ ለኤፍኤምሲ በሰጠው ቃል ጠቁመዋል። ፕሬዚዳንት ዶናልድ ትራምፕ ቲክቶክን በአሜሪካ ውስጥ ለተጨማሪ ሰባ አምስት ቀናት እንዲቆይ የሚያስችል የስራ አስፈጻሚ ትእዛዝ መፈረማቸውን ማምሻውን አስታውቀዋል። ይህን ያደረጉት አስተዳደራቸው ቲክቶክ የአሜሪካ ንብረት እንዲሆን የሚያስችለውን ስምምነት ለመደራደር ተጨማሪ ጊዜ ለመስጠት እንደሆነ ተናግረዋል። ትዕዛዙ ይፋ የሆነው የዋይት ሃውስ ባለስልጣናት የመተግበሪያው ድርሻ በአብዛኛው ለአሜሪካ ባለሀብቶች ባለቤትነት ወደሚተዳደረው አዲስ የአሜሪካ ኩባንያ ለማሸጋገር ወደ ስምምነት እንደተቃረበ ፕሬዚዳንቱ በማመናቸው ነው። የቻይና ኩባንያ ባይት ዳንስ ቲክቶክ ለአሜሪካ ባለሀብቶች ከተሸጠ በኋላ አናሳ ድርሻ እንደሚኖረው ጉዳዩን የሚያሳውቁ ምንጭ ተናግረዋል። ሆኖም ትራምፕ ቻይናን ጨምሮ በዓለም ዙሪያ ሰፊ ታሪፎችን ካወጁ በኋላ ቤጂንግ ስምምነቱን ሐሙስ ማቋረጧ ተገልጿል። የባይት ዳንስ ተወካዮች ወደ ዋይት ሃውስ በመደወል ቻይና የንግድና የታሪፍ ድርድር እስከሚጀምር ድረስ የቲክቶክ ሽያጭ ስምምነቱን እንደማትቀበል ገልጸዋል፣ የሚሉት ምንጩ ቻይናና አሜሪካ በዚህ ዙሪያ በሚቀጥሉት ሰባ አምስት ቀናት ውስጥ ይደራደራሉ ብለዋል። ዘለንስኪ ቀይ መስመሮችን አሳወቀ። ዘለንስኪ በማናቸውም ድርድሮች ውስጥ የማይታለፉ ቀይ መስመሮችን ይፋ አደረጉ። ፕሬዚዳንቱ ዛሬ እንደተናገሩት ከሩሲያ ጋር ሊደረጉ በታቀዱ ድርድሮች ውስጥ የማይጣሱ ቀይ መስመሮች አሉ። ጦርነቱን ለማስቆም በሚደረገው ድርድር አንደኛው ቀይ መስመር በሩሲያ የተያዙ መሬቶችን በተመለከተ መሆኑን የገለጹት ዘለንስኪ፣ በወረራ የተያዙ ግዛቶቻችንን የሩሲያ መሬቶች እንደሆኑ አድርገን ዕውቅና አንሰጥም ብለዋል። ዘለንስኪ ዛሬ በቸርኒቭ ግዛት ተገኝተው ለአካባቢው አመራሮች ባደረጉት ንግግር ሁለተኛው ቀይ መስመር ያሉት ደግሞ የጦር ኃይላቸውን ለመቀነስ ነው፣ እንደማይስማሙ ሲናገሩም የእኛ ዓላማ ጠንካራ የጦር ኃይል መገንባት ነው። ስለዚህም ይህንን ኃይላችንን የመቀነስ ጥረትን ቀይ መስመር ውስጥ ከተነዋል ብለዋል። ዘለንስኪ እንዳሉት በሩሲያ የተወረሩትን መሬቶች በሙሉ ማስመለስን ግን ቅድመ ሁኔታ ውስጥ አያስገቡትም። መሬቶቹን የሩሲያ ናቸው ብለው እውቅና ባይሰጡም አንዳንድ ቦታዎች አሁን ባሉበት ሁኔታ ለመደራደር ፈቃደኛ መሆናቸውን ገልጸዋል። ጨምረውም ከድርድሩ በኋላ ወደፊት በዲፕሎማሲያዊ መንገድ እንደምናስመልሳቸው ተስፋ አለኝ ማለታቸውን ሴንሰር ኔት ዘግቧል። በመጨረሻም ሊቢያ አፍሪካውያንን አልፈልግም አለች። የሊቢያ ባለስልጣናት በሊቢያ የሚገኙ የእርዳታ ቡድኖች አፍሪካውያን ስደተኞችን በሊቢያ እንዲቆዩ በማበረታታት የሀገሪቱን የዘር ገጽታ ለመቀየር እያሴሩ ነው ሲሉ የከሰሷቸውን ድርጅቶች ቢሮ እንዲዘጉ አዘዙ። የሊቢያ ባለስልጣናት እንዲዘጉ ትዕዛዝ ካወጡባቸው መካከል ድንበር የለሽ ዶክተሮች፣ የተባበሩት መንግስታት የስደተኞች ኤጀንሲ እና የኖርዌይ የስደተኞች ምክር ቤትን ጨምሮ አስር ቡድኖች ተለይተዋል። ይህ የአፍሪካ ተወላጅ የሆኑ ስደተኞችን በአገራችን የማስፈር ዕቅድ የጥላቻ ተግባርን ይወክላል ዓላማውም የሀገሪቱን የሥነ ህዝብ ስብጥር ለመቀየርና የሊቢያን ማህበረሰብ ሚዛን አደጋ ላይ የሚጥል ነው ሲሉ የሀገር ውስጥ ደህንነት ባለስልጣን ቃል አቀባይ ሳሌም ጌይት ሐሙስ ዕለት ተናግረዋል። ይህ የሳሌም ንግግር ቱኒዚያ ከሁለት ዓመት በፊት የተናገረችውን ተመሳሳይ መልእክት የሚያስተጋባ ሲሆን ይህም ጸረ ጥቁር ዘረኝነት ተብሎ በፍጥነት የተወገዘ ነው ሲል የዘገበው ቢቢሲ ነው። እንደሚታወቀው ሁለቱም ሀገራት በሜዲትራኒያን ባህር ዳርቻ ላይ ተቀምጠዋል እና ባህር አቋርጠው ወደ አውሮፓ የሚገቡ አፍሪካውያን ስደተኞች ቁልፍ የመተላለፊያ መንገዶች ሲሆኑ እንደ አውሮፓውያን አቆጣጠር በ2011 የሊቢያ መሪ ሙአመር ጋዳፊ ከስልጣን ከተወገዱ በኋላ በመንግስት ውስጥ ብልሽት ታይቷል። ይህም የታጠቁ ሚሊሻዎችና የሰዎች አዘዋዋሪዎች እንዲበራከቱ አድርጓል። አገሪቱ ለሁለት ተከፍላለች። እያንዳንዳቸው በተቀናቃኝ አስተዳደር ይመራሉ። ሊሻዎች ስደተኞች የሚደበደቡበት ወይም የሚራቡባቸው የማቆያ ማዕከላትን ይመራሉ ተብሎ የተከሰሱ ሲሆን የሊቢያ የባህር ጠረፍ ጠባቂዎች አንዳንድ ጊዜ ሰዎችን ከማዳን ይልቅ በባህር ውስጥ ሲቀርጹ ይከሰሳሉ። የሊቢያ ባለስልጣናት ስለዚህ ወንጀላዎች ምንም አይነት አስተያየት አልሰጡም። የረድኤት ቡድኖቹን ለማባረር የሐሙስ ትዕዛዝ የተላለፈው መቀመጫውን በዋና ከተማዋ ትሪፖሊ ያደረገው ዓለም አቀፍ እውቅና ያለው መንግስት ነው። ራሳቸው አፍሪካውያን አይደሉም የሚል ጥያቄ የሚያቀርበው ድንበር የለሽ ዶክተሮች ኤምኤስኤፍ ከመጋቢት አጋማሽ ጀምሮ የዓለም አቀፍ መንግስታዊ ያልሆኑ ድርጅቶችን ሰራተኞች በመጥራትና በመጠየቅ የሊቢያ ባለስልጣናት የትንኮሳ ዘመቻን በመግለጽ ከሳምንት በፊት በሊቢያ ስራቸውን አቁመዋል። ኤምኤስኤፍ ለቢቢሲ በላከው መግለጫ እንደተመለከትነው ነው ከሆነ ለዓመታት ከሰሐራ በታች ያሉ አፍሪካውያን ስደተኞች በሊቢያ ከባድ የመብት ረገጣና ኢሰብአዊ አያያዝ ሲደርስባቸው ቆይተዋል። መገደል፣ ባርነት ወይም ተደጋጋሚ መደፈርን ጨምሮ አጸያፊ ጥቁር በሚል እንደሚፈረጁ ይገልጻል። የተባበሩት መንግስታት የስደተኞች ኤጀንሲ UNHCR ለሐሙስ ማስታወቂያ በሰጠው ምላሽ የሚረዳቸው ሰዎች ስደተኛ ሳይሆኑ ከፍተኛ ችግር ውስጥ ያሉ ስደተኞች መሆናቸውን ከ30 ዓመታት በላይ በሊቢያ ሲንቀሳቀስ ቆይተዋል። ለስደተኞች ጥገኝነት ጥያቄዎችና ተጋላጭ የሊቢያ ማህበረሰቦች ሰብአዊ እርዳታ እየሰጠ ነው። ድርጅታችን እነዚህ ትዕዛዞች በታካሚዎች ጤናና በሰብአዊ ሰራተኞች ደህንነት ላይ የሚያስከትሉት መዘዝ በጣም ያሳስባል ብለዋል። ክብራትና ክብራን፣ የቻናላችን ቤተሰባዎች ክብራና መረጃ የሰዓቱ አንኳር ዜናዎች እስካሁን ቆይታችን አሪፍ ጊዜን እንደሸመታችሁ ተስፋ እናደርጋለን። ላይክ፣ ኮሜንት፣ ሸር ማድረጋችሁ እንዳይረሳ ከቻናላችን አዲስ ሲሆናችሁ ሰብስክራይብ በማድረግ እንድትቀላቀሉ በዚህም ወቅታዊ ትኩስ ወሳኝ መረጃዎችን አገኛላችሁ እንጋብዛለን። ዋና መረጃ ጤና ይስጥልኝ።